የራሱ ተመልሽ ሸመጣ እናረገዋሉ ትክክለሽ ሀዩ እኔኮ ማንም ሰውኮ ስሜት አይደለም አንቺ እኔ በጣም የምታገሳለው ራሴን የምል ሰው ግን እኔ በጣም አንዳንድ ጊዜ ራሴን መቆጣጠር ማንኛውም ሰው እንደዚህ አይነት ነገር ውስጥ ይገባል። አንቺ ስሜታዊ አትሆኝም እኮ ለማለት አይደለም። ይሄ ሰው ልጅ እኮ ሁሉም እኮ ይናደዳል። ሁሉም እኮ እነዚያም ስሜታዊ የሆነ እንዳደረገ አንቺ ታደርገ ግን ግን ሀዩ ለትንሽ ጊዜ በቃ ደህና ሲሆኑ ከፈለጋቸው እንደፈለገ ይኮናል። ገባሽ ሚዲያው ላይ ደህና ሲሆኑ መለሽ ምንም ሆኖ አይደለም። ሁለት ነው በሚለው አይደለም ወርክ ነው በሚለው አንቺ እኮ ታውቂያለሽ እኮ አውቃለሁኝ። ግን እነሱ ይኸውልሽ ኦዲየንስ ባልተስማማበን ነገር ነው እንጂ እኮ እነሱ እኮ ዛሬም ነገም እርግጥ አርገን እኮ እናወራለን። ምንም እንዳልሆኑ ምንም አይመጣም። ምክንያቱም ሸቃ ላይ እየተባላ ስለሆነ ገባሽ እንጂ ከዚህ በፊት እኛ ይሄን እየሰሩ ነው ብለን አናውቅም ነበር አደለ? ግን እኛ እርስ በራሳችን እየተባላን ስለሆነ በቃ፣ አስረግጠን ምንም ነገር አትፍጠሩ። ስራ እየሰሩ ነው ማለት እኮ አይጠበቅብንም ነበረ ሁሉም አሁን ዛሬ ማለት ነው፣ ጉራ በተናገረው እውነት መስሯቸው የእኔ ቆራጥ አሁን ብዙ ቦታ ይቻለሁ። በቃ ልክ እንትን እንዲያልን አሁን እነዛን ሰዎች አረባካቸው በማስረጃ ያዙልኝ ብሎክ ነኝ። አብዛኛውን እኔ ላለው አንድ እንዴ ማለት ነው ለምን ነገ ታርቀው እንደሚያጡ እስቲ 100% አውቃለሁ። አንቺ እኮ ትላንት ምናምን እኮ ነግረሽኛል። እንደውም እኔና አንቺ እያወራን ነበር ነኝ ነገ። እኔ ለምንድን ነው የሆነ ነገር ሲሆን ራሱ በጣም እንደዚህ ስሜታዊ ለሚሆኑ ሰዎች ትክክለኛ ነገር እንደገባኝ ነግራቸዋለሁ። በቃ እንደዚህ ቆኖ ስራ እኮ ነው። ለምን እንደምን ላቸው ታቂያለህ? ሌላ ነገር መስሏቸው ምንም ይቀዳል እንዳይጽፉ ነው። አንቺ ቤት ሸፈትሽ እና አስወጪ እኔ እንደዚህ ላይ አሁን እኔ ማለት ነው እንደ በፊቱ አይደለሁም። እኔ ብዙም አይደለሁ። አሁን አሁን ማለት ነው እየደከመኝ እያስጠላም ምናምን ስለሆነ ትቻው አለሁ፣ ነገሩንም ሁሉንም ብዙ ነገሮች ደግሞ ከነሱ እንደዛ አታርጉ ምናምን ሲባል በቃ ትቻው አለሁ። ግብቶሻል ግን አሁን የሆነ ነገር ላናገርሽ ፈልጌ ነበር። በውስጥ እኮ እኔ ሀይ አንቺን እኮ ሁሌም እኔ አንቺን አወራሻለሁ፣ የኔ ወድሁ ስለ ሁሉም ነገር እኔ በውስጥ አወራሻለሁ። ችግር የለብኝም። እናወራለንም አደል እንዴ? እኔ እና አንቺ ምንም ነገር ሲደረግ እኮ እኔ እና አንቺ እናወራለን ከታች የሆነ ነገርም ሲፈጠር አንቺም የሆነ ነገር ትኛለሽ፣ ምልሽንልሽ አለው አይደለ? እኔም ቆጠሻ አለው። ብዙ ጊዜ ጫና መፈጥርብሽ አንቺ ጥፋተኛ ስለሆንሽ አይደለም። ሁሌ እየመጣሁ ተይ፣ አንቺ ሁሌ እየመጣሁ ተይ ምልሽ ጫና ለመፍጠር ፈልጌ ሳይሆን እንዲረጋጋ ስለምፈልግ ነው። ምን እየረዳሻለ። አሁን ግን እኔ የሆነ እኮ በቃ እሱን ደግሞ ጻፊልኝ እና እናወራለን፣ ውዴሽ እና ከዚህ በኋላ ስሙ ትልሽ እንደው ሀይ እንደዚህ ማትበኝ ችግር የለውም ትላትሽ። ይህን ያንቺ ነገር፣ ምንም ነገር እኮ ስለማታውቂ እኮ ነው። ምንም ነገር፣ ምንም ነገር ጽፈሽ እንዳትወስጅ። ጸጥ ንቀሽ ስታያቸው ማለት ነው የትዳ ነው ብሎ ይፈልጉሻል። እርግጠኛ ስለሆንኩኝ ነው። ሀዩየ እኔማ የተረዳ ሰው የለም እንጂ የገዛ ማለት እንዴት ፎቶ ተከባሰብራሽ ምንም ሳታረጊው ሚነካሽ ሰው ካለ መረጃውን እኔ ጋር ላኪ። ቤቴን ከፍቼ እኔ እረግጠዋለሁ። ይኸው ባለፈው ማለት ነው የላኩልሽ ሰው ያኔ አለፈ ነው ብዙ ጊዜ አካውንቴ እዛ ቤት ገብተሽ ወደ ታ ብታይ ሰዓት ካለሽ የእኔ ነው። በቃ እያየሁ አልፋለሁ አልፋለሁ አልፋለሁ። ባለፈው ፎቶ ላይ ሲሆን አልቻልኩም። በዛ ስለሆነ አውቃለሁኝ። እሱን እኮ ስለማውቅ ነው። እና በቃ ከዚህ በኋላ ታያቸው ገስት ደግሞ እንደ በፊትሽ እንዳትገቢ፣ ከዚህ ይቅርብሽ። በቃ እኔ አልገባም ስትጀምር እንዲሁ ማውራትም የለመርኩት ሆነ ቦታ ገባሁ ና በዛው ለመርኩኝ። አዎ አውቃለሁ፣ አታወሪም በግድ ነበር ማስገባሽ። በፊት እኔ ራሱ እኮ ገብቼ ቶሎ ነው የምወጣው፣ የዛኔ አንቺ ቤት ራሱ ማለት ነው እኮ። በቃ አንተን አትበይ አትግቢ የትም ቤት

ምናምን መልስ ስትሰጣች እንዳለ ይሽ ነው። እኔ አሁን ወደ ክላሴ ብቻ ከታች አወራሽ አለሁ። ዳታ ካፍቻ አወራሽ አለሁ። እሺ የእሱ መልሱን እንነግርሻለሁ ውዴ እንዳ የምር እ እሷ ራ ብላት እንትን ትላለች። ወላሂ ግን ገዝተ ላይ ማካበድ አያስፈልግም ብዬ ነውሽ። ነገር ችግር የለውም ማንም ሳይገባውም ጥቂቶች ናቸው የገባችሁ። ስለዚህ ችግር የለውም። እኔ እሷንም ቢሆን እኔ እንትን እላታለሁ። እሺ በቃ አንቺ ዙዙ ደግሞ ከታች መሳቅ መድኃኒት

ገላን ጽፍልሽ አለውኝ እሺ። ገስት እንኳን አልገባም ዳታ ነው ያለኝ። ጽፍልሽሉጣውን ሲያዳበረኝ ና ኖ ኖ አውሪ ያ ይሄ እኮ ኖርማል ነገር እኮ ነው። ቃላት ነው። ወደ እንደዚ አይነት ነገር በፊት እኮ አለፈ ቦታ እየሰጠን ምናምን አለፈ። በቃ አሁን ሌላ ነገር። አሁን እኮ ለእኛ ና እዛ በቤት የሚደርሰው ው ባለቤቱ ጋር የሚደርሰው ገስት ላይ በምናወራ ወሬ ነው። ገባሽ አይደል? አሁን ባለቤቱ ጋር እንዳ ሌሎቹ እንዳመጡ አንቺ ራስሽ አርጊ ከብታብ አርጊ ራስሽ ወረኝ። እሷ ደግሞ ይውድሽ። እኔም እኮ አንዱ ሲያመጣ ሌላም ደግሞ እንዳይሆን እሷም ደግሞ ተነክታ ሊሆን ይችላል። ስለዚህ እሷም ከተነካች እያቺ እየተነካችላት ምንም ሰው አወራታለሁ፣ እችኛውንም አወራታለሁ። እችኛው እንድታጠፋል ምንድን ነው የጻፈችልኝ ሀያት

ከዛ ስድብ አላቅም ጽፈሽ ላትልኝና ልትደብሽ አለች። ይሻላት ፎቶ

ብዙ ልጆች እናንተ ማለት ነው። አሁን እኮ ገላኔ ማለት ነው። እናንተ ያልገባችሁ ነገር እኮ አለ እዚህ ጋ ያውላችሁ። ሀይሚ ተዘቀዘቀች ብሎ ብሩኬን የሚዘቀዘቅ ብሩኬ ተዘቀዘቀ ብሎ ሀይሚን የሚዘቀዝቅ እነዚህ እኮ አድናቂ አይደሉም። ቶሎ ስላስቀመጡ ብቻ ናቸው። እርስ በእርሳችሁ ይታወቃሉ። አይደለም ሰው የሚዘቀዘቁ ልጆች እና እርስ በእርሳችሁ ይታወቃሉ። ሲጀመር ትክክለኛ ኦዲንስ ቢሆኑ ሰው ዘቅዝቀው ቪዲዮ ባህሪያት እስከሚወጣ ድረስ መቼም እንደዚህ አያረጉም። እነዚህ ሊክስክሶች ናቸው። ቀይሮ ቀይሮ ነው ሁሉም ታያቸው። እግዚአብሔርን ሁሉም አስመሳይ ናቸው። የልጆቹን ፎቶ አስቀምጠው ያስመስላሉ። እናቴን ወላይ ወይኔ ያናክል ነው ሲሞ ነው

ተናዳ ታደርጋለች፣ ግን አላውቅም። እስቲ እኔ እጠይቃታለሁ፣ ችግር የለም። እስቲ እኮ እግዚአብሔር ጭራሽ በዛ ላይ ሃይሚ ብለው የሃይሚን ጦስ ይዘው ገደል ገሀነም ግቡ ኖ ኖ

ማናት የጻፈ ገብተሽ ቤትን እዩ ሶፊ የሚል ቤት ገብተሽ እዩ እንዳልኛዋ ሚል ቤት ገብተሽ እዩታለው ምናየጣምመጣለች እና ትነግረኛለች። እንዳታ ግን ጥሪያት ልጅቷን ማንም ሰው ቢሆን እንደዚህ አያደርግም። በላስ ቤተሰብ ፈልግም እንደህ ምንድን ነው በዚህ ልክ እኔ ስሉ ያስለእነዚህ ነው ቤት የከፈትኩት እግዚአብሔር በጣም የከፋኝ ማንነት ማለት ነው። የሰው ልጅ ማንነት መቼም ተደብቆ አያውቅም። እነሱ ማንነታቸውን ደብቀ ዚብሔር ምን አይነት ከመሀይም ጋነው ያለነውኬ ሰውልጅ እንደዚህ ማድረግ ጥሩ አይደለም። የሚሰማ አይነት አደለም። ምክንያቱም የእነሱ ሊወት ሚዲያ ላይ ነው። ማንም ስራ ክብር ነው እ መጥቼ

እናቴ ያውራት ላይ እንዳይወራ፣ በፈጠራቸው እንዳይወራ። ይሄ ነገር የባሰን ማሬ፣ እግዚአብሔርን ነው በቃ ከላ ለምን ማናት? እሷ ምንድን ናት እሷ? ያለችበት ምንድን ላይ ናለች? ሲጀመር ማለት ነው እግዚአብሔር ነገሩ ካለች የነበረችበት ሙሉ አስታውሳታለሁ እኔ እራሱ ከፈለገች ማለት ነው በዚህ ልክ መሆን ምንድን ነው እሷ የነበረችበት ምንድን ነው። ያንን አሳልፋ ዛሬ ላይ ነው ማርያምን

ፈጣሬትስቶስጋሌሎቹ እነዚህ ልጆቹን እሷን የሚያደርጉ ችግር የለውም። ሰው ግን ቤተሰብን የሚነካ ነገር እንደዚህ አይነት አሽሙር መጽሐፍ በጣም ነው የሚያስጠላው። እዚህ ላይ በፈጠረች እንዳታወሪ። በቃ አጠፋች አጠፋች እንዳይባዛ ይሄ ነገር እናትን አልፈልጉም በቃ ምን አልናገራለሁ? ትላለች ከላስክ አጠፋች አጠፋች። ራነት ግን እሷ ማለት ነው። እኔ አላቅም ብቻ እኔ አላቅም ብቻ ክብር እግዚአብሔር እንኳን ካለሽበት በሰላም አወጣሽ። ፈጣሪሽን ማመስገኝ ሰዓት ነው እንዴ? ይሄ ማለት ነው ገላኔ። አንድ ነገር የምናገረው ነገር ምንድነው ችግሯ ማለት ይሄ? በቃ እግዚአብሔርን በቃ ተጣይ ተጣየቀኝ እንጂ አላውቅም። ብቻ ግን እሷ ችግሯ ምን እንደሆነ ከእሱ ጋር ያላት ችግርም ማለት ነው ምንድነው? በዚህ ልክ እንደዚህ የሚያረጋትኝ ይሄን ያክል እንዴ ሰው ነፍስ እንዳጠፋ ሚያኔ፣ እግዚአብሔርን አታናግሩኝ ወይ እንጥፋ። በቃ ከዚህ ሚዲያ አካላችሁ እንጠፋለን። ማርያምን እኔ እንደዚህ እያየሁኝ ነው አልቻልኩም። እንዴ ምን ነው በዚህ ልክ አንድ ሰው ላይ ኧረ በስመ አብ። ብቻ ግን ያለንበትን ባንረሳ ጥሩ ነው። አንዴ ፈቅርታ ታወራላችሁ ገላኔ። ጠፍቷል። ይሄን ጠፍቷል። ይሄን ነገር ገስት ላይ ማውራት ያን ሰው ባለቤት እንዲሰማው ከማድረግ ውጭ ሌላ ፋይዳ የለውም። ሌላ ነገር አታውሩ በቃ ተውት። እንዴ ምንድነው እንትን ምትዩ በቃ ሐላስ ለዛ ሰው